ሰላም ሰላም የቻናል የቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው አማርኛ ቃል ምስረታ ለጀማሪዎች የሚሆን አጭራጭር ፊደሎችን መስረቻ ይዤላችሁ መጥቻለሁ ማለት ነው። እናንተ ሳሰለችሁ ከመጀመሪያው ጀምራችሁ አብራችሁ ከኔ ጋር እየቆጠራችሁና አብራችሁ ከኔ ጋር እየጻፋችሁ ደብተርና እስክሪቶ ይዛችሁ እየጻፋችሁ ተከታተሉ ማለት ነው። አማርኛ ዩቱብ ላይ መማር ማጥናት ትችላላችሁ። እንደዚሁ እዚ ጋ ኦንላይን መማሪ የምትፈልጉ በኦንላይን ደውሉልን በኢሞ ቴሌግራም፣ በዋሳፕ እናስጠናለን። በሳምንት አምስት ቀን በቀን ደግሞ አንዳንድ ሰዓት እናንተ በመረጣችሁት እናስጠናለን ማለት ነው። በቅርብ ቀን አማርኛ ጥንቅቅ አድርጋችሁ ማንበብ መጻፍ ትችላላችሁ። ሀይበሩን እኛ እንመልሳለን ማለት ነው። እንደተለመደው የው ሁሌም አጨራጭር ቪዲዮ ነው የምሰራ። ይህንን ሳሰለችሁ ከመጀመሪያው ጀምራችሁ እስከ መጨረሻው ድረስ በመከታተል አማርኛ ዩቱብ ላይ በራሱ ማንበብ መጻፍ ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ እገባለሁ። እናንተ ቪዲዮውን ላይክ፣ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተከታተሉ። እንደነገሯችሁ ያው እዚህ ጋ ያስቀምጡ፣ ስልክ ደውሉ፣ እኛ እንመልስላችኋለን። በውስጥ መስመር ማጥናት ጥሩ ማንበብ እንፈልጋለን የምትሉ ደውሉልን፣ እኛ እንመልሳለን ማለት ነው። ከዛ ውጭ ዩቱብ ላይ የሚለቀውን ከመጀመሪያው ጀምሯችሁ በመከታተል አማርኛ ማንበብ መጻፍ ትችላላችሁ። ቀጥታ ከመጀመሪያው ጀምሬ አነብላችኋለሁ። እናንተ ሳታቆራረጡ በመደጋገም በመደጋገም ቪዲዮውን በማየት አማርኛ ዩቱብ ላይ ማንበብ መጻፍ ትችላላችሁ። ቀጥታ ወደ ቪዲዮ ገባለሁ። መልካም ቆይታ ይሁንላችሁ። እሺ ተመልሻለሁ። እንደዚሁ እንደተለመደው ወደታች ወታች ነው ማነብላችሁ አማርኛ ቃል ምስረታ ለጀማሪዎች ይላል። ከዚያ በቀይ የተጻፈውን ወደታች፣ በአረንጓዴ የተጻፈውን ወደታች፣ በጥቁር የተጻፈውን ወደታች እያረኩ ወለታች ወደታቸው አነብላችኋለሁ። እናንተ ከኔ ጋር ረጋ ብላችሁ ቪዲዮውን እስከ መጨረሻ ድረስ እዩት። ቀጥታ ወደ ንባቡ ገባለሁኝ። እሺ፣ ምን ይላል? መጀመሪያ መ ጨ መ ር መጨመር። መፊደል ጨ ፊደል መፊደል መልሶ ከዚያ ር ስድስተኛ በአንድ ላይ መጨመር መጨመር ይላል። መጨመር መጀመሪያ ተቆጥሩትና አንድ ያልነበባችሁ ሲል በተለይ ጀማሪ የሆናችሁ መጀመሪያ መጨመር መጨመር መጨመር ስትደጋግሙት በራሱ ይነበባችኋል። እሺ፣ ቀጥሎ መቀበል መቀበል መቀበል መቀበል ትላላችሁ። መቀበል መቀበል። መ ፊደል ቀ፣ ከዚያ በ፣ ከዚያ አለ ስድስተኛ ል ምትለዋ፣ በአንድ ላይ መቀበል። እሺ ቀጥሎ ደግሞ ማ፣ አራተኛዋ በዚህ በኩል እግሩ ከረዘመ አራተኛ ፊደል ነው። ማ መሙሚ፣ ማ ምትለዋ፣ ማ ድ፣ ስድስተኛ ነቅ፣ ማድነቅ ማድነቅ ማድነቅ ይላል። ማ ፊደል የደ ደግሞ ስድስተኛ የነ የመጀመሪያዋና ቀ ስድስተኛ ፊደል በአንድ ላይ ማድነቅ ማድነቅ ይላል። ማድነቅ እሺ፣ ቀጥሎ ደግሞ ማ ክበር ማክበር። ማ ፊደል ክ በ ከዚያ ር በአንድ ላይ ማክበር ይላል። ማክበር ማክበር። እሺ፣ ቀጥሎ መ ከዚያ ም ከዚያ ከ ከዚያ ረ መ ም ከ ረ፣ በአንድ ላይ መ ም ከ ረ። አሁን አንዳንዴ ፊደሎቹ የአንድ ፊደል ተከታታይ ሲመጡ ደግማችሁ መጥራት አፋችሁ እያያዝባችኋልና እንደዚህ በቃ ዘና ብላችሁ መ ም መልሳችሁ፣ ከዛ ከ ረ በአንድ ላይ መምከር፣ መምከር። መ ፊደል ከዚያ ም ስድስተኛ፣ ከመጀመሪያ ረ ስድስተኛ በአንድ ላይ መምከር ይላል። መምከር መምከር እሺ። ከዚያ መ ፍ ቀ ድ መፍቀድ። መፊደል እዚያ ፍ ስድስተኛ ቀ መጀመሪያ ድ ስድስተኛ በአንድ ላይ መፍቀድ ይላል። መፍቀድ መፍቀድ መፍቀድ። እሺ፣ በቀዩ ጨረስን። ከዛ በአረንጓዴው ደግሞ እናንበብ። በአረንጓዴው ደግሞ ምን ይላል? ማ ስ መ ማ ት ማ ስ ማ ማ ት። አሁን እንደዚህ እዚህ ጋር ስንት ፊደል አለ? የመ ፊደል ሁሉም ተመሳሳይ ሶስት ፊደል አለ አለ የመ እች አራተኛዋ ናት። ከዚያ አሁንም ች አራተኛዋ ቀጥላም አራተኛዋ ማማ ሚሉት ማለት ነው። መጨረሻ በአንድ ላይ ሆን ግራ ሳትጋቡ ስትደጋግሙት በራሱ ይነበባችኋል። ማስማማት ማስማማት ማስማማት ማስማማት ይላል። ባንድ ላይ ማስማማት፣ ማማት ማማማት ማስማማት ይላል። ባንድ ላይ ማስማማት። እሺ ከዚያ መከራከር መከራከር መከራከር መ ፊደል ከዛ የረ አራተኛ ራ ከዛ ከመጀመሪያ ሁንም ከዛ ረ ስድስተኛ ው የከፊደል እዚጋ ሁለት አሉ ሁለት ከፊደል ይችና ይች ማለት ነው። የረ ደግሞ ሁለት ፊደል አሉ፣ ግን የረ አራተኛ ናት። ይችኛዋ አራተኛዋ ናት። ይችኛዋ ደግሞ ስድስተኛዋ ረ ምትለዋ። በአንድ ላይ መከራከር፣ በአንድ ላይ መከራከር። መከራከር ብላችሁ ታነባላችሁ። እሺ ከዛ መ

መጽደቅ፣ መጽደቅ፣ መጽደቅ እዚህ ጋ ው የጸ ፊደልና የደ ፊደል የሚያመሳስሏቸዋሉ ይመሳስላን እየመሰላቸው ነው፣ ግን ይለያያሉ። የጸ ፊደል እንደዚህ ወደ ዘወር ብላ እግሮቿ በጣም ክፍት ይሆናሉ ማለት ነው፣ የጸ ፊደል ማለት ነው። የደ ግን ቅጥላቷ ከታች ወርዶ ነው የሚቀጠለው። ስለዚህ በደምብ ስታስተውሉ ተመሳሳይ አይደሉም፣ ይለያያሉ። ስለዚህ ጸናደ አንድ የሚመስላችሁ ከዚያ በደንብ ማየት ትችላላችሁ። መፊደል እዚያ ጽ ስድስተኛ፣ ደ መጀመሪያ፣ ቅ በአንድ ላይ መጽደቅ መጽደቅ መጽደቅ ይላል። መጽደቅ ይላል። እሺ ቀጥሎ ደግሞ መናገር መናገር መናገር ይላል። መናገር መናገር መፊደል የነ አራተኛ ና ከዚያ ገ ከዚያ ር በአንድ ላይ መናገር መናገር መናገር ይላል ማለት ነው። ይህ ደግሞ መናገር። እሺ በመጨረሻ ማ ዳ መ ጥ መቆጠር እንደ ያብራችሁ ማ ዳ መ ጥ ማ ዳ መ ጥ ማ አራተኛ፣ ዳም አራተኛ፣ መ መጀመሪያ፣ ጥ ስድስተኛ። ማዳመጥ ማዳመጥ ብላችሁ ታነባላችሁ። ማዳመጥ ማዳመጥ። እሺ በአረንጓዴው ጨረስን። ከዛ በጥቁሩ ደግሞ፣ በጥቁሩ ማ አሁንም፣ ብ ሰ ል። ማ ብ ሰ ል። ማ ከዚያ ብ ከዚያ ሰ ከዚያ ል፣ በአንድ ላይ ማብሰል ማብሰል ማብሰል እሺ ቀጥሎ አሁንም ማ ን በ በ ሁለት ዜ በና ብ አሁን ማ ን በ ብላችሁ ቆማችሁ ትርጉም የለው ማ ን በ ከዚያ በ ባንድ ላይ ማ ን በ በ ማን በብ ይላል ማ ን በ በ ማን በብ እሺ ቀጥሎ መተኛት መተኛት መተኛት ይላል። መተኛት። እሺ፣ ቀጥሎ ማ ብሰሌ ማ ብሰሌ ማ ብሰል ማ ብሰል ማ አራተኛ ብስድስተኛ ሰመጀመሪያ ላይ ደግሞ ስድስተኛ በአንድ ላይ ማብሰል ይላል። ማብሰል ማብሰል ማብሰል ይላል ማለት ነው። እሺ፣ ቀጥሎ ማ አሁንም ጽ ዳ ት ማጽዳት ማጽዳት ማጽዳት። ማ ከዚያ ጽ ከዚያ ዳ ከዚያ ት በአንድ ላይ ማጽዳት ይላል ማለት ነው። ማጽዳት። አብራችሁ ከኔ ጋር እየቆጠራችሁ እንደሆነ ተስፋ አረጋለሁ። ማጽዳት ማጽዳት ማጽዳት ትላላችሁ ማለት ነው። እሺ፣ በመጨረሻ መድፋት መድፋት፣ መ ፊደል ድ ስድስተኛ ፋ አራተኛ ት ስድስተኛ። መድፋት መድፋት ይላል። መድፋት ይላል። መድፋት ባንድ ላይ እሺ። በጥቁር ጨረስን። ከዚያ መልሶ ደግሞ በአረንጓዴው በአረንጓዴው መስበ እሺ። ከዚህ ጋ ምን ይላል? የ ይላል ተ ረ መጨረሻ ጋ ጋ ሁለቴ ጋ ብላችሁ ሳትቆሙ ሁለት ጊዜ ጋ ጋ መጥራት አለባችሁ የተረጋጋ የተረጋ ብላችሁ ከቆማችሁ ትርጉም የለው። ጋ ደግማችሁ የተረጋጋ የተረጋጋ የተረጋጋ ይላል። የተረጋጋ የተረጋጋ እሺ። ከዛ ጠንካራ ጠንካራ ጠ ፊደል ኒ ከዚያ ካ ከዚያ ራ ጠንካራ ይላል። እሺ ከዚያ ጥ ስድስተኛ ን ከዚያ ቃ አራተኛ ቄ። ሁለቶችም የቀ ፊደል ናቸው። ቃ ና ቄ ቃ ቄ። አሁን ቀቁ ቄ ቃ ብላችሁ ቃ ቄ እንዲ ተከታታይ ናቸው። ይችና ይች ቀጥሎ ነው ያሉ ስንቆጥራቸው፣ ስለዚህ ጥንቃቄ በአንድ ላይ ጥንቃቄ ጥንቃቄ ይላል። ጥ ፊደል ን ከዚያ ቃ ከዚያ ቄ በአንድ ላይ ጥንቃቄ ጥንቃቄ ይላል። እሺ ከዛ ከፊደልነች ዘመናት ከዘመናት ና ከፊደል ዘመናት ከዘመናት ይላል። ማለት ከዘመናት ከዘመናት ከዘመናት ይላል። እሺ ከዛ የሚ ሶስተኛ፣ የሚችል የሚችል የሚችል የሚችል ይላል። የሚችል ልክ እንደኔ አሁን ሶስት ወይ አራት እየደጋገማለሁ ይሄን መደግመው ከኔ ጋር አብራችሁ እየደጋገማችሁ ትቆጥራላችሁ ተቆጥራላችሁ ብዬ ስለማሰብ ነው ነው ስለዚህ እናንተ ልክ እንደኔ በመደጋገም አማርኛ ማወቅ ትችላላችሁ። የሚችል ይላን ባንድ ላይ የሚችል በመጨረሻ ተ ና ዳ ጅ ጅ ተ ና ዳ ጅ ተ ና ዳ ጅ ባንድ ላይ ተ ፊደል ና አራተኛ ዳ አራተኛ ጅ ስድስተኛ በአንድ ላይ ተናዳጅ ተናዳጅ ይላል። ተናዳጅ ተፊደል ናፊደል ዳ ከዚያ እጅ በአንድ ላይ ተናዳጅ ተናዳጅ ብላችሁ ታነባላችሁ። ከእኔ ጋር አብራችሁ እስከ መጨረሻ እንዳነባባችሁ ተስፋ አረጋለሁ። እንደዛ ካረጋችሁ አማርኛ ማንበብ ትችላላችሁ ማለት ነው። እንደዚያ ካላረጋችሁ እንደዛ እንደዚያ ካላረጋችሁ ደግሞ አታነቡም ማለት ነው። ስለዚህ መደጋገም አስፈላጊ ነው። ድግግሞሽ ያስፈልገዋል። ቪዲዮን እስከ መጨረሻ ማየት ያስፈልገዋል። እንደዛ ካረጋችሁ ግን ዩቱብ ላይ በራሱ አማርኛ ማንበብ ትችላላችሁ። ከመጀመሪያ ከፊደል ጀምሬ እየሰራሁ እገኛለሁ። ፊደሉ ላይ ፊደል ላይ መቁጠር ማትችሉ ፊደሉ ላይ ገብታችሁ የሰራሁትን ፊደል ከሀ ጀምራችሁ መከታተል ትችላላችሁ። ፊደል ጨረሳችሁ ደግሞ ቆጥራችሁ ከጨረሳችሁ ደግሞ ልክ እንደዚህ የመሰርተውን እየገባችሁ አብራችሁ ከነገር እየቆጠራችሁ ማጥናት ትችላላችሁ ማለት ነው። ለበለጠ ደግሞ ያው በውስጥ መስመር እናስጠናለን። ቶሎ ቶሎ በቶሎ ማን በምትፈልጉ ደውሉልን። በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በጎግል ሚት እናንተ በምትፈልጉት ፕላትፎርም እናስጠናችኋለን። በቶሎ አማርኛ እንድታውቁ እናግዛችኋለን። ደውሉልን፣ እኛ እንመልሳለን ማለት ነው። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ ተመልሽ እስከምመጣ ሰላም ሁኑ። ቻው